በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በገጽ ሶስት በባህሪ አንድ የሚሆን የጌትነቱ ዙፋን እንደ በረድ የነፃ መጋረጃው በእሳት የተከፈፈ በቀንና በሌሊት ብርሃን የሰጡ ዘንድ ፀሐይና ጨረቃን የፈጠረ ከነፋስና ከእሳት ከውሃና ከመሬት ሰውን የፈጠረ ትልቁንም ትንሹንም ድሃውንም ባለጸጋውንም ለእሱ የሚገዛለት አንድ አምላክ በሚሆን በአቦን መንፈስ ቅዱስ ስም በማመን በጥቅምት 19 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ገብርኤል ድርሳን ይህ ነው። በረከቱ ከኔ ከአገልጋዩ ከነመላ ቤተሰቦቼ ይጠብቀን ለዘላለሙ አሜን። አንደኛ ምዕራፍ። እመቤታችን በእናት በአባቷ ቤት ሶስት ዓመት በቤተ መቅደስ 12 ዓመት በጠቅላላው እድሜዋ 15 ዓመት ከሆነ በኋላ በሴቶች የሚደርሰው በእሷ ላይ ከመድረስ በፊት ከእንግዲህ እመቤቴ ማርያምን የሚጠብቅ ሽማግሌ ሰው እንምረጥ ሲሉ ካህናት ተማከሩ። በዚህ ጊዜ ካህኑ ዘካሪያ ስለሷ ማድረግ የሚገባውን ይገልጽለት ዘንድ የክህነት ልብስ በመልበስ ከቤተ መቅደስ ገብቶ ወደ እግዚአብሔር ጸለየ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ተገልጾ ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበ በትሮቻቸው ላይ ስማቸውን ከጻፉ በኋላ ከቤተ መቅደስ አግባና በበትሮቻቸው ላይ ይጸልይባቸው። በዚህም ጊዜ በበትሩ ላይ እግዚአብሔር ምልክት ያደረገበት እሱ ማርያምን ይጠብቃት አለው። ዘካርያስም ቅዱስ ገብርኤል እንዳዘዘው ካደረገ በኋላ በዮሴፍ በትር ላይ በነጭ ርግብ አምሳ ምልክት ስለታየ ዮሴፍ ማርያምን ይዟት ሄዶ እንዲጠብቃት ተደረገ። ስለዚህም እጮኛው ተባለ። በሱም ቤት ስትኖር ቅዱስ ገብርኤል ተገልጾ ወልደ እግዚአብሔር ከእሷ ሰው የመሆኑን ነገር ነገራት። እንደነገራትም ሆነና የእግዚአብሔር ቃል በማሕፀኗ አደረ። ዮሴፍ ግን ወደ ንግድ ሄዶ ስለነበረ በዚያን ጊዜ አልነበረምና ከንግድ ወደ ቤቱ ተመልሶ ሲገባ ጊዜ ማርያም እንደጸነሰች አወቀ። ስለዚህ ፊቱን የነጨ በራሱ ላይ አመድ በመነስነስ ከምድር ላይ የወደቀ ይህን ያደረገ ማን ይሆን? ማን አሳታት? ማንስ ከወጥመድ አገባት? ከቤተ መቅደስ በንጽህና በድንግልና አደራ የተቀበልኳትን ኳትን ብላቴና ከእንግዲህ ምን አደርጋታለሁ? ለእኔ ወዮልኝ፣ እያለ ያለቀስ ጀመረ። ሔዋን ክፉ እባብ እንዳሳታት እግዚአብሔር ብሎ ብሉ እግዚአብሔር ሔዋን ክፉ እባብ እንዳሳታት እግዚአብሔር አትብሉ ብሎ ካዘዛቸው የእንጨት ፍሬ እንድትበላ የገፋፋትና የአግባባት ከይሴ ይችንም፣ በድንገት አስቷታልና ወዮልኝ እያለ አለቀሰ። እንደዚሁም ማርያምን ጠራትና፣ ልጅ ይህን ስራ ሰርተሽ የእኔንም ያንቺንም ልብ ለምን አሳዘንሽውም? ሰውነትሽ ስለምን አዋረድሽው? በኔስ ላይ ታላቅ ፍርሃት እና በህዝብም ዘንድ መነቀፍን ለምን አመጣሽብኝ? ልጅ ሆይ እግዚአብሔር አምላክሽንስ እንዴት ዘነጋሽ? ቀድሞስ በቅድስተ ቅዱሳን በክብር የኖርሽውን መኖር ለምን አላስታወሽም? ሁሉ ጊዜ የእግዚአብሔርን መልአክ ምቶሽን ከሰማይ ያወረደ ይመግብሽ እንደነበረ ለምን ዘነጋሽ? አላት። ማርያምም ይህን ከሰማች በኋላ እያለቀሰች እኔ አንዳችም ክፉ ነገር ወይም ስህተት አልፈጸምኩም በባለችው ጊዜ ዮሴፍ መልሶ ታዲያ ሲስ በማጸንሽ ያለው ምንድን ነው አላት። እሷም እኔ ምንም የማውቀው ነገር የለም። ስለሆነም በፊቱ ክፉ ስራ እንዳልሰራውና ስጋዬንም እንዳላሳደፍኩ ወይም እንዳላረከስኩ እግዚአብሔር ምስክሬ ነው አለችው። ዮሴፍም ነገሩ በጣም ስለረቀቀበት በሀሳቡ ስለዚች ልጅ ምን ለማድረግ እችላለሁ? ነገሩን ብሸሸው የኦሪትን ሕግ መሻር ይሆንብኛል፣ ብገልጸው ንጹህ ደግሞ አሳልፌ መስጠት ስለሆነ በኋላ ዘመን በእስራኤል ልጆች በቀን እንዳይሆን እፈራለሁ እያለ ካወጣና ካወረደ በኋላ ነገሩን ለመግለጽ ይህ ሰውሬ ከኔ ጋር ባኖራት ሳይሻል ይቀራልን በማለት ቁርጥ ሐሳብ አደረገ። ከዚህም በኋላ ወደ ቤተ መቅደስ ሄደና በአነንቃም እድቡ ልቦና በሰቂለ ህሊና፣ ወደ እግዚአብሔር እንዲህ ሲል ለመነ። አቤቱ ይህችን ብላቴና ንጽሕት ድንግል እንዳለች በአደራ ተቀበልኳት። እነሆ ረቂቁና ግዙፉ ስውሩና ግልጹ ካንተ አይሰወርም። አሁንም በሷ ምን ማድረግ ይሻለኛል? እያለ በብዙ ሀዘንና ልቅሶ ጸሎቱን ወደ እግዚአብሔር ካቀረበ በኋላ ወደ ቤቱ ተመልሶ ገብቶ ተኛ። በዛችም የእግዚአብሔር መልአክ በህልም ተገልጾ እንዲህ ሲል ነገረው፣ ዮሴፍ ሆይ ስለ ማርያም ነገር በፍጹም አትፍራ። እነሆ በማፀኗ ያለው ጽንስ በመንፈስ ቅዱስ ነውና ስለሆነ ወንድ ልጅ ትወልዳለች፣ ስሙንም የሱስ ትለዋለች። እሱም ህዝቡንና ወገኖቹን ከኃጢአታቸው የሚያድናቸው ነው አለ። ዮሴፍም ከእንቅልፉ በነቃ ጊዜ እጅግ ደስ አለው እና የእስራኤልን አምላክ እግዚአብሔርን ፈጽሞ አመሰገረ። ስለዚህ ሊቀ መላእክት ነገረ ብስራት የደረሰ ሊቀ ጳጳስ ኤሪቅሊስ እንዲህ አለ። የንጽሕት ድንግል የመጸነሷ ምስጢር ያለ ኃጢአት በመሆኑ ያልተገለጸለት ዮሴፍ በሆዷ እየገፋ መሄድ እጅግ ታወከ። የእግዚአብሔር መልአክ መጥቶ ዮሴፍ ሆይ ስለ ጩኛ ስለ ማርያም መጸነስ አንተ እንደምታስበው አይደለምና ፈጽሞ አትጨነቅ ብሎ እስከነገረው ድረስ አይቶ ወይም ሰምቶ የማያውቀውን እንግዳ የሆነ ሚስጥራዊ ነገር በተመለከተ ጊዜ በሀሳብ ማዕበል ቀለጠ። ዳግመኛም ከእሷ የሚወለደው በመንፈስ ቅዱስ ኃይል ነው እና ብሎ እስከ አረጋጋው ድረስ እመቤታችን ጸንሳ ሳለ የዘካሪያስን የቤተሰብ ጠይቃ ወደሱ በተመለሰች ጊዜ ስለ ጽንሷ የመጠራጠር መንፈስ ቢያድርበትም ከማድነቅ መስተቀር የሚናገረው ነገር ቸገረው። ሁለተኛ ምዕራፍ። አሁን ግን ዮሴፍ ከእንቅልፉ በነቃ ጊዜ ነቢያት ስለሷ የተናገሩላትን ድንግል እንደሆነች ተረዳና ለንጽህና ሰገደ። ጌታችን ኢየሱስ ክርስቶስ ከተወለደ በኋላም በሕልም ተገልጾለት ብላቴናውንና እናቱን ይዘው ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲቀመጥ አዘዘው እና እንዳዘዘው አደረገ። የተወደዳቸው የክርስቲያን ወገኖች፣ ወንድሞቻችን ሆይ አሁንም የመላእክት አለቆች ክቡራን የሚሆኑ ቅዱስ ሚካኤልን፣ ቅዱስ ገብርኤልና ቅዱስ ሩፋኤልን እንዲሁም የአምላክ ጸወርተ መንበሩን የሚሆኑ አራቱ እንስሳትና አጥርን ተመንበሩ የሚሆኑ ካህናተ ሰማይን እናክብራቸው ለሰው ወገን ሁሉ ይቅርታን ይለምናሉ እና ለአራዊት እና ለአዋፍ ለፍጥረቱ ሁሉ ይቅር ባይ የምትሆን ጌታ ሆይ የእጅህን ፍጥረት አታጥፋ እያሉ በሰራዊት ጌታ ፊት ይሰግዳሉ። ምንም በፊት ቢስቱ ወይም ቢበድሉ አንተ ፈጣሪያቸው ባህርያቸው ደካማ እንደሆነ ታውቃለህ። ተቃዋሚያቸውም ወይም ጠላታቸው ሰይጣን እነሱ ፈጽሞ እንቅልፍ የለውም፣ እነሱ ግን ያንቀላፋሉ። እሱ ረቂቅ ነው፣ እነሱ ግን ግዙፍ ናቸው። በውኑ ሳር በእሳት ፊት መቆም ይቻለዋልን? እያሉ ለፈጣሪያቸው ያሳስባሉና

ሰማና ሆኜ ይህንን ቃላቶች ጸልያለሁ እንዲህ እያሉ የኮሳሜ እኬ እንካ ካዚ አርናኪ ኪም ካዩን ፒካጊሎ አስ ኤሎታ አስሶሞ አርኤም ያብስትጋ ፓኤርካ ያብስት ፊ ኢልካ ኢንካ ብላኪፍ አርሃሎ አውፅ እነዚህ የከበሩ ቃላትና እግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሌ በላይ እንደሆነ የታወቀ የተረዳ ሆነ። ይህንን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፍ አይለዩ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ጋሻ መከታ ይሆነዋልና በመዓልትና በሌሊት ብለጥፋት የሚዘዋወሩ የጸላይ ዳቢሎ ሰራዊቶች በአሸናፊ በእግዚአብሔር መክሰፍተ መሀት ፈጽሞ ይደምሰሱ፣ አሜን። በቅዱስ ሚካኤል በቅዱስ ገብርኤል ጸሎት በዘጠና ዘጠኙ ነገደ መላእክትና በሀይራቱ ካናተ ሰማይ በአባቱን ሰሳም ጸሎት የርኩሳ መናፍስጥ ዋጋና ደግሞ አሜን የወልደ እግዚአብሔር የነበረን ቃለ ወንጌል በጻፉ በማቴዎስ በማርቆስ በሉቃስ በዮሐንስ ቃል በጴጥሮስ በጳውሎስ ስልጣን የተወገዙ የሆኑ በነፍስ በስጋ በውስጥ ባፋ ንጽት በሆነች ከዚህ ሴቶች ሁሉ ተለይታ ንዕድ ክብርት የምትሆን የፍጥረቱ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል ዳቢሎስ አበጋዞች፣ እኩያን፣ መሰሪያን፣ የዛር ወላጆች፣ ሟርተኞች ፈጥና ይወገዱ አሜን። በመዓልት እና በሌሊት በቀትርና በሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደንግጡ የዳቢሎስ ሰራዊት አጋንን ሰይጣናትም ሁሉ የምድር ማዘናን በሚያጸኑ በአራቱ ሀይለ ነፋሳት እንደ ጤስታ ነው እንደ ጉንበት ነው የተፋሜን በኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታ ይምጣልን አሜን። የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ ቃል ኪዳን ኃይለ ጸሎት ከሚጻረሩኝ ከሚቃወሙኝ ከሚጻረረኝ ረቂቅና ግዙፍ ጠላት በማለት በሊደት ምንን አገልጋይህን ከነ መላ ቤተሰቦች ለዘላለሙ ጠብቀን አሜን። በስመ አብ ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወመንፈስ ቅዱስ ማምኜ ከሰይጣን ወጥመድ ለማምለጥና ካጋንንትም ሁሉ ጸብ ለመዳን እናስማ ተመለኮ ትጸል ያለው እንዲያ ኤኮስ አስሌ ኤፓ ኤነከምካም ኤቦካ ኪሮም ለካፌ ኤሎኬ ዋርናኬ ጓዋ አብሶላ ኣስቤ ካብ በስኩ ኣብ ሜፃ ውፃ ኤቃ ኣውፅ ካብ ያበሳት ዋዓርሓላ ዮን ያበሳ ፀፀፀፀፀፀ አቤቱ በነዚህ ህቡና ሰውር በሚሆኑ ስሞች እና የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ ቦላጅናት በቅድስት ድንግል ማርያም ይቅርታና ምሕረት ጠያቂነት እኔን አገልጋይህን ከነመላ ቤተሰቦች ከመከራ ስጋ ከመከራ ነፍስ ሰውረኝ፣ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እልሃለሁ። ድሃውን የምትንከባከው መላኩ ሰላም እልሃለሁ። ችግረኛውን ለመርዳት የምትላክ መላኩ ሰላም እልሃለሁ። በመታመን ለለመነ ሁሉ ክንፈረዴት የምትጋርድለት ቅዱስ ሚካኤሎ ይሰላም ላለሁ። ለመውደቅ የሚፈገመገመውን እንዳይወድቅ ፈጥነ የምትደግፈው መላኩ ይሰላም ላለሁ። ያዘነው የምታረጋጋ መላኩ ይሰላም ላለሁ። አምላካችን ቸርነትን በተመላ እጅ ይባርከን ዘን በፈጣሪ ፊት ባጽንኖ ርእስ ሰግደ ይቅርታን የምታሰጥ ቅዱስ ሚካኤሎ ይሰላም ላለሁ። በሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኔን አገልጋይን ከመላከቴ ሰዎች ከተቃጣማት ከታዘዘ መቅሰፍት ሰውረኝ፣ ለዘላለም አሜን። የቅዱስ ገብርኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን ቅዱስ ስም ልዩ ልዩ የቅዱስ ገብርኤል ለዋ አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዳቢሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበት እና እመቤታችን ቅዱስ ድንግር ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኔም ለአገልጋይ ከነመላ ቤተሰቦች እንደዚሁ ኃይል ጽን ሰጥተ ከመዓልት እና ከሌሊት ድንጋጤ አድነኝ ከላይ ከሰማይ ወደ ድንግል የተላከ ቅዱስ ገብርኤል ሰላም ላለ፣ ደስታ አብሳሪ መላኩ ሰላም ለጽንሰ ቃልን አስተምረ የምታሳም መላኩ ሰላም ላለ፣ ሰማያዊ ነደ እሳት ጾፈር ግብ ሆይ ሰላም ፍጹም ደስታን ተናጋሪ መላኩ ሰላም ላለ፣ ከእደሙት የምታደን መላኩ ሰላም ላለ፣ ያንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ ይለየን፣ በነፍስ በስጋም ታደገን፣ የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። የቅዱስ ሩፋኤል ድርሳን በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ ቅዱስ የቅዱስ ቅዱስ የጦቢትን አይን ያበራየበት ተቆራኝቷት የነበረውን የሰጠው ወሃቤ ብርሃን ነው። አቤቱ ፈጣሪ በላይ በተለመደው እኔን አገልጋይህን ከነመላ ቤተሰቦች ጠላቶች ሁሉ አጥፋና በልቦናችን የብርሃንን ሳብልን፣ አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም እላለሁ ታላቁን አሳን በሪ በረምሃ መስቀል ገጽ ጸፋለበት እንዲጸን ያደረግ መላኩ ይሰላም እልሃለሁ። በፈጣሪ ፊት ምስጋና ያማረ የሰመረ መላኩ ይሰላም እልሃለሁ። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መላኩ ይሰላም እልሃለሁ። መሪር በሆነ እንደ በትውከትን ከሚፈጥር ጸላኢ ዳብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በማልትና በሌሊት ተጠብቀኝ ዘንድ ቅዱስ ሩፋኤል ሆይ ይሰላም እልሃለሁ። የቅዱስ ሩፋኤል አምላኩ በዚህ መለኮታዊ ስምህ ከመከራ ስጋ ከመከራ ነው ሰውረኝ፣ ለዘላለሙ አሜን። አቡነ ዘበሰማያት ከመንነን ኢታማ ንግዚ ውስጥ

እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። መልአከ ገብርኤል ሰላመ ገብርኤል እግዚአብሔር ወይ ስለ ማርያም ክብር የተቀረበውን የገብርኤልን ሰላምታ አምልቻ ጉልቼ ያደለበችው ለታ የመጣን እናገር ዘንድ የማስተዋል መጻፈ ልቦናን ስጠኝ ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኩልታፋ እንኳን ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም ጰራቅሊጦስ አውሮን አንደበት የሆነ ለተፈጥሮ ከቅዱስ ገብርኤል ወይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማ የእሁደ ሰዓተ ሌሊት ለተከናወነ ስነተፈጥሮ ሰላም ላለም። ቅዱስ ገብርኤል ወይ ማኅተሙ የአይሁድ ንጉሥ ነው የሚል የህፃኑ የኢየሱስና የእናቱ የቅዱስት ድንግል ማርያም መልክ መልክዓ ስዕል የተሳለብህ የበለአምር የራእዩ ኮከብ የልደት አዋሪ አንተነም ለዝክራ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው። ነገር ግን አምላክ ሰው ሆነ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳል እስቅል ያየ በኪሩቤል ከኪሩቤል አንዱ አንተና ለስዕር ተርእስ ከቅዱስ ገብርኤል እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስና ስዕር ተርእስ እጅ እየነሳው ሰላም ላለው ቅዱስ ገብርኤል የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉ በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይነ ለገጽ ከቅዱስ ገብርኤል እጅግ የሚያስፈራ በእሳት ነበልባል የነነዌ ንጉሥ ያየው ከመላእክት ገጽ ደስታ። መልክ ላለው ገጽ ሰላም ላለ ቅዱስ ገብርኤሎይ በንጽህና ልብሰተ ክህኖ የተሰየምከ አንተ በፍርድ አይደለ በክርስቶስ ቸርነት እድን ዘንድ የነገውና የሰርኩ መስዋዕት በምታሳርግበት ጊዜ የኔን የሀጡን ኃጢአት አስተሰሪ። በቀራንብት ከቅዱስ ገብርኤሎይ እንቅልፍ ለማይፈታተናቸው ለአይኖች ቀራንብት እና ዓለም በብርሃናቸው ለሚያገለግሉ ለከዋክብት አይኖች ሰላም ላለው ቅዱስ ገብርኤል አንተም እንጂ የሰላም ረፍት ትሰጠኝ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና፣ ለአዛኔ ከቅዱስ ገብርኤል የአብ አካላዊ ቃል ወሳክወ ብርሃን ለሚሆኑ ጆሮች ሰላም ናለው የውበታቸው ጸዳል፣ በበረሃ አበባ ላይ የሚመስለው ቁንጮች ሰላም ናለው ቅዱስ ገብርኤል ከጭንቀት ከጭንቀትና ከመከራ ለማውጣት የተላከ መልአክ ነህና፣ ሰለስቱ ደቂቅ በሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደ ከመቃጠል እንታደንጋቸው፣ እኔንም አገልጋይህን ከነመላ ቤተሰቦች ይህን በረድኤት ኃይል አድነኝ። ለአናፍቅ ከቅዱስ ገብርኤል በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮች ሰላም እላለሁ። የንጽህና የቅዱስና መገኛ ለሆኑ ክንፎችም ሰላም እላለሁ። ቅዱስ ገብርኤል ሆይ፣ ለሀና ልጅ ለማርያም ደስ የሚያሰኝ ምስራችን እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም የምስራች ለማብሰር ለአንተ ክፍል ነው እና ለአፉ ከቅዱስ ገብርኤል ወይ ተጠራጣሪው ዘካርያስን ለገሰጸው አፍ ሰላም ላለው ደስታና ፈገግታን ለሚያሳዩ የእንቁ ባህሪ ላላቸው ጥርሶችን ሰላም ላለው ቅዱስ ገብርኤል ወይ ባህሪ ከእዩ መንፈስ ሰባህሪ እተመሳሰል የዝምታ መልአክ ነህና አመፃህን እንዳይናገር ላፊ ጠባቂ ሆነው ለከንፈሪም የትዕግስት መዝጊያ ብጅለት ለልሳን ከቅዱስ ገብርኤል ወይ ማተመ ባህሪው ቃል ለሚሆን አንደበት ሰላም እላለሁ። የባቢሎንን የእሳት ውእየት ወደ ቀዝቃዛ የለወጠ ለስትንፋስ ጠልም ሰላም ላለው ቅዱስ ገብርኤል ጻድቃንን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስና እናቱ የሉጣን እንዳዳንካቸው እኔንም የመከራን ቁስል እንዳይጥዘጥዘኝ እንዳይነዘንዘኝ ከሳት ነበልባል አድነኝ። ለጉርኤ የሚያስደስት ጣመ ዜማ መፍለቂያ ለሆነ ጉሮሮ ሰላም እላለሁ። ዳግመኛም በንጽሕና ሀብል ላጌጠ አንገት ሰላም እላለሁ። ቅዱስ ገብርኤል ወይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ እግዚአብሔር ቃል ያለ ድካም ያለ ሕማም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ አደረ። የልዑል ኃይልን በሚያስደንቅ ግርማ ጠበቃት ጋረዳት ለመትከፍት ከቅዱስ ገብርኤል የቅድስና ልብሰ ተክህኖ ለተጎና ለተጎናጸፈ ትከሻ ሰላም ላለው። ረቂቅ የሚሆን የብርሃን ሞጣሕት ለደረበ ዘማን ሰላም ላለው። ቅዱስ ገብርኤል የበጎ ነገርን ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድረብኝ እዝራ ኡራኤልን አጥብቆ በለመነው ጊዜ ሚስጥርን የሚገልጽ መንፈስ በሳት ጽዋ ግቶታልና ለእንግድአ ከቅዱስ ገብርኤል ወይ ስነ ባህሪው ለማይመረመር ደረት ሰላም ላለው ጻድቃኖችን የሚጠለሉበት ለክንድ ስፋትን ሰላም ላለው ቅዱስ ገብርኤል ወይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብ የለም ባህሬም እንዴት እንደሆነ ምርምሮ የሚያውቅ አይኖርም። ለአዳዊ ከቅዱስ ገብርኤል እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆች ለሁለቱ ረቂቃ ወርቾች ሰላም እላለሁ። ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉርጓድ መንጥቃ አውጣኝ። ጥኩርና እከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና ለደኩርና ሰላም እላለሁ። ቅዱስ ገብርኤል ያዘኑትን የምታረጋገጽ ጻድቃንን የምትጎበኛቸው አንተ ስለሆን ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና፣ ለእርሃ ከቅዱስ ገብርኤል ብሩክ ጸጋን ለሚለግስ መዳፍ ሰላም እላለሁ። የክቡር መልአክ ጣቶችና ጣቶች ለሚሆኑ ነበልባላይ ጣቶች ሰላም እላለሁ። ቅዱስ ገብርኤል ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህም ዓለም ጠዋት የተናገረው ማታ የሚደግም ዘመድ ወይም ወዳጅ አይገኝምና ለአጽፋረ እዲከ ቅዱስ ገብርኤል ወይ ብርሃናትን ለተጎናጸፉ ለጣቶች ጥፍር ሰላም እላለሁ። በሁለት እሳታዊያን አክናፍ ላሸበረቁ ጎኖች ሰላም እላለሁ። ቅዱስ ገብርኤል ወይ ስለኔ ህይወቱን አሳልፎ የሰጠውን ፈጣሪም በአርያና በአምሳሌ የፈጠርከውን እንዴት ታጠፋለህ? አሳምረህ ያነስከውን ስንጻ ስለምን ታፈርሰዋለህ? እያል ማልድልኝ። ለከርስከ ቅዱስ ገብርኤል ወይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም ላለው የሶስቱ ህዋሳት አካል መስዋዕት ለሆነው ጽሩይ ልቦና ሰላም ላለው ቅዱስ ገብርኤል ወይ ስለዚህ ማአንተ የህያዋን ህያው ሰው ግን ይሞታል፣ ወደ መሬትነቱ ይመለሳል። ህይወቱን እንደ ጢስ ብንብላ ትጠፋለች እና ለህሊና ከቅዱስ ገብርኤል የምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እላለሁ። የስጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቆንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑም በእኔ ላይ በነሳ ጊዜ ፈጥነ በክንፎች ጋርደኝ። ለአማኡት ከቅዱስ ገብርኤል ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀት ሰላምላለሁ። ቅዱስ ገብርኤል አንተ በሁሉ ክንድ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከለ እንጂ እንዳንተ ማን አለ? ለእምብርትከ ቅዱስ ገብርኤል የሰነ ባህሪው ረቂቅ ለሆነ እምብርት ሰላምላለው ላለሁ በብሩ መብረቅ የተሸለመ ነበልባ ላይ ወገብ ሰላም እላለሁ። ቅዱስ ገብርኤል እኔ ልበ ክፉ አፈጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ይሆን? እባክህ የእድሌ ነጣፈንታ ንገረኝ። ለአቁያጽ ከቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና አቁያጾች ሰላም ላለው። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ይሰራች ለአዳራሽነቱ ሰባት አዕማድ አቁመችላት። ለአእጋረ ከቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነብዩ በዳኒኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም ላሉ ቅዱስ ገብርኤል ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተንና በመከራና በጭንቅ በባቢሎን የሚኖሩ እስራኤልን ከምርኮ መመለስ ለዚሁ ነቢይ በህልሙ ነገርከው። ለሰኮና ከቅዱስ ገብርኤል በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫሞች ሰላም ላሉ ቅዱስ ገብርኤል የጌታን ትዕግስት፣ የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሳይፈ ቁጣ ነው። አብዘከዘከ፣ ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤ ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለአጻብ ከቅዱስ ገብርኤሎ በእግሮች ላይ ለሚያበሩ አስር ጣቶች ሰላም ላለሁ። በብርሃናነትና በነጸብራቅን ለሚተባበሩ ጥፍሮችም ሰላም ላለሁ ቅዱስ ገብርኤል የትህትና የጽድቅ መመርን እንደመሆን መጠን በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን ሰው ዘመድ ወይም ወገን ሁሉ አሰተኛ ነውና ለቆም ከቅዱስ ገብርኤል ነው የማረጋጋት እና የደስታ መገኛ ለሆነው አካል ቆም ሰላም ላለው ከፍጥረታ ዓለም እስከ ዛሬ በህያውነት ላለው ስነ መልክም ሰላም ላለው። ቅዱስ ገብርኤል በየጊዜው የዘመኑ መድረስ አስረዳይ ልቦና እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁ። ና አልቦ እምሰብእ ቅዱስ ከሰው ወገን ከቶ ጥዋትና ማታ እንደ እኔ ሀዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑት የሚያረጋጋ የለም ቅዱስ ገብርኤል። ስለዚህ እኔም አውቄና አንተን ዋጋ ቆጥረ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ቅዱስ ገብርኤል ሰላም ለአንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላከ ቅዱስ ገብርኤል ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ስትነግር ዘንድ ወደ ገሊላ ምድር የተላከ ቅዱስ ገብርኤል ሰላም እልሃለሁ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ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 ነበልባል እንደውርጥ ያቀዘቅስከው ቅዱስ ገብርኤል ሰላም እላለሁ። ቅዱስ ገብርኤል ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ሰው ሆነ። ስለዚህም የምሕረትንና ፍርድ ታሰጠኛለ በማለት እየተቀኘ ሁላ ንጹ ዝባኔን እየዘመርኩ ሰላም እል ዘንድ አቤቱ ተገለጽልኝ። ከነደ እሳት ለተፈጠር ቅዱስ ገብርኤል ሰላም እላለሁ። የብርሃን ራስ ወርቅ የተቀዳጀ ቅዱስ ገብርኤል ሰላም እላለሁ። የአሸናፊ መልአከ ቅዱስ ገብርኤሎ ሰላም ላለ። ቀሊላ ክንፍ ቅዱስ ገብርኤሎ ሰላም ላለው። ከፍጹም ጥፋት እድን ዘንድ ክንፍን ጋርድልኝ። ወደ ድንግል የተላከ ቅዱስ ገብርኤሎ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤሎ ሰላም ላንተ ይሁን። ነበልባላዊ ጽሑፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት ለማህፀነ ማርያም ላሳድርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ቅዱስ የምትታደግ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለን በማለትም መሬድትም አንተ ጠብቀን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ፣ ትምጻ መንግስትከ፣ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ከመን